ሰላም ሰላም የኢዩቲዩብ ቻናል ቤተሰቦች፣ እንደምናላቸው እንደ ምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንግዲህ በዚህ ቻናል እንደሚታወቀው የተለያዩ ኢንፎርሜሽን እና ቴክኖሎጂ ነክ ነገሮች ለቀቁባታን ማለት ነው። እንግዲህ ዛሬ ደግሞ የምናየው በስልካችን እንዴት አድርገን ነው ሁለት አፕሊኬሽን እንደ ፒሲ ወይም እንደ ዴስክቶፕ መጠቀም የምንችለው የሚለው እናያለን። ማለት በዴስክቶፕ እንግዲህ ሁለት አፕሊኬሽኖችን በአንድ ሞኒተር ማየት፣ መስራት እንችላለን እና በስልክስ እንደዛ እንዴት እንዲህ የሚቻል እናያለን ማለት ነው። አንደኛ ሁለተኛው ደግሞ በፒሳችን በማውታችን እያንቀሳቀስን ከርሰር አለች፣ እሷን እንጠቀማለን። በስልካችንስ አለ ወይስ የለም የሚለው እናያለን። ያው በስልካችን አለ፣ አናውቀውም እንጂ ሲቲንግ ላይ ነው ያለው። እሱንም ድረስ አሳያችኋለሁ ማለት ነው። በጥሞና ተከታተሉኝ። አሁን ወደ ኮርሳችን እንሂድ። በጥሞና ተከታተሉኝ ማለት ነው። እሺ ቤተሰብ፣ አሁን ደግሞ ወደ ክላሳችን እንቀጥላለን ማለት ነው። በሞና አዳምጡ፣ ይጠቅማቸዋል የሆነ ጊዜ እስከ መጨረሻ ተከታተሉ። አሁን በመጀመሪያ አማሪክ ዲክሽነሪያችንን እንከፍታለን ማለት ነው። ከፍታ ከፈት፣ ከዛ በኋላ እንወጣለን። ከዛ በኋላ በዚህ በሶስት ነጥብ ነክተን እንደዚህ ሲመጣልን እሷን ጫን አድርገን ዘንብ ሲይዛት እንደዚህ ይመጣልናል። ደስ ከለም ቦታ እናስቀምጠዋለን ማለት ነው። ከመሀል ላይ ከተቀመጠ ነው እንዲፈለግ የሚንቀሳቀስ ይቆርጣል። ከታች ከሆነ ግን እንደዚህ በሰፊው ይቀመጥልናል። ግን ዝም ከመሀል አድርገው ነው እንደዚህ ይቀመጣልኝ። ከዛ በኋላ ይሄ እንደፈለግኩ ማጥበብ እችላለሁ፣ መሳለስም እችላለሁ። ምን ግን ነው እንደዚህ የማደርገው ነው ለማሳየት ያህል። ይቺን ተነካላችሁ ማለት ነው። ይቺን ይዛችሁ ስትስቡት እንትላችሁ ማለት ነው። ይቺን ወይም ይዛችሁ ቦታ ለማንቀሳቀስ ደግሞ ከሆነ ይችን ይዛችሁ ተንቀሳቀሱ ስላችሁ ማለት ነው። ከዚያ በኋላ ከዚህ ቀጥሎ ደግሞ ሬደራችን ንክፈት ሬደራችን ስሊፕ 2018 ፈረስ ሚስተር የሚለው እንከፍታለን። ከዚያ በኋላ ይችን ወርተች ዝቅ እናደርጋታለን። አሁን እንደታየኋችሁ ጫፏን ይዘን እናሰፋታለን። ከዛ በኋላ እዚህ ምሳሌ ይህን የጠፈ ዴፊኒሽኑ እያነበቡ ነው ልበል እና ወይም እናንተ ግን ኬሚስትሪ ሆን ወይም ፍሬሽ ከሆናችሁ ወይም ሃይ ስኩል ተማሪ ከሆናችሁ ወይም ጂኦግራፊ ሊሆን ይችላል እሱ ጂኦግራፊ ወርዶች ሊሆን ይችላሉ። ግን የዚህ ያለው ምሳሌ ሲያሳያችሁ ማጀር የሚለው ዴፊኒሽን ቢደፋኝ እንቀር ጊዛት አለው። ማጀር የምትለውን ከዛ ማጀር የምትለውን ያት ኮፒ እናደርግና ኮፒ የሚሆን ነካ ና ከዛ በኋላ እዚህ ሰርች ምልክቷ ላይ እዚች ጋ እንመጣለን። ሰርች ምልክቷ እንነካለን፣ እዚች ጋ ክሊክ እናደርጋለን ማለት ነው። ክሊክ ስናደርገው ይሄ ይመጣልና ከዛ በኋላ አሁኑ ጫንች ነገር ፔስት የሚል ይመጣልና ፔስት የሚለው ስንነካ ና ከማጀር ትልቅ ብዙ ቁጥር ሚል ዴፊኒሽን በተለያየ ዴፊኒሽን አመጣለን ግን በሰፊው ሰፋ ግን ምን መከፈለ ግን ጫፏን ይዘን እንደዚህ እናደርጋታለን ማለት ነው። ከዛ በኋላ የተለያየ ዴፊኒሽን አመጣለን። እኪ ከዛ በኋላ እቺን ሰበ ታደርጋላችሁ። አሁን እዚህ ጫፏን ይዛችሁ መውጣት ከመውጣት አያስፈልጋችሁም። እዚህ ጫፏን ናችሁ እን ይስተባታላችሁ ማለት ነው። ከዛ በኋላ ትጠቀማላችሁ። አሁን ምታ ያላችሁ ሲጠፋችሁ፣ አንድ ጊዜ ብቻ ክሊክ ታደርጋላችሁ፣ ይመጣላችኋል። አሁን መልሳችሁ እንደዛችሁ እያደረጋችሁ ትጠቀማላችሁ ማለት ነው። ከዚህ በመቀጠል ደግሞ ከዚህ በመቀጠል የማሳያችው እንዴት ነው እንደ ኮምፒውተር ከርሰር መጠቀም የምችለው ስክሪንሹት በቀላሉ ይሄን ወርታች እስካሁን የምንጠቀመው ሳሌ ስክሪንሹት ለማድረግ መሳሌ የአንዳንድ ስልኮች በዚህ ላይ ስክሪንሹት የሚላለው የእኔ ግን እዚህ ያለ ስክሪንሹት የሚል ያለው በጎኑም በሁሉ የሚጨመረው ስክሪንሹት የሚያደርጋለ ግን እንደዚያ ከማድረግ በቀላሉ ሴቲንግ ላይ ያለውን ገብተን በማየት አክሴስቢሊቲ የሚላለ እዛ ገብተን እናስተካክለዋለን ማለት ነው። አሁን እንግዲህ እስኪ የን ኦል ባለውና አንሂድ ማለት ነው። ከዛ ሲቲንግስ እንገባ ሲቲንግ እንገባለን ማለት ነው። አክሴሲቢሊቲ የሚለው ጋር እንሂድ ያለን አክሴሲቢሊቲ የሚለው ጋር እንሂድ ያለን። ከዛ ኢንተራክሽን ኤንድ ዴክስትሪቲ የሚሆን ይጨናለን እንጂ በጣም የምትጠቅምናትና በጥሞና ተከታተሉ።

አሲስታንት የሚሆኑ አይተምስ የሚለውን ነክታችሁ ማንኛውም መምረጥ ትችላላችሁ። በዚህም ትችላላችሁ ማለት ነው። ከበለዛ እዛችው ላይ ከራሷ ላይ እሷ ነክተን ብዙ ነው ያለ። ምን ምን ምንድን ነው እዚህ ያለው ሚሆን ስናይ ሪሰንት ይላል። ሪሰንት ማለት ይህን ስነካው ሶስት ነጥብ ጠብጣብ ቀድም ስንጠቀማት የነበረችው ናት። ሆም የሚለው ደግሞ መውጫው ነው። ባክ ሆም ደግሞ መመላሻችሁ ነው። እስክሪን ኦፍ ማለት ደግሞ በስከ ጀርባ ያለውን ከመንካት ይህችን ጠቅም ብቻ በማድረግ እስክሪን ኦፍ ማድረግ ትችላላችሁ። ቮሊዩም የሚለው ደግሞ ቮሊዩም ለመጨመር ማለት ነው። ቮሊዩም መጨመር፣ መቀነስ ትችላላችሁ። ከዛ በመቀጠል ደግሞ አሁንም እስክሪን ሾት ይላል። እስክሪን ሾት ደግሞ በዚህችን በመንካት ብቻ ይኸው እንደዚህ አድርጋችሁ ማድረግ ትችላላችሁ ማለት ነው። ኖቲፊኬሽን ባር ማለት ደግሞ ከወደ ላይ በኩል ዳታ ለማብራት መሳሪያ ይችላል። እቺን ብቻ በመንካት እንዳርጋችሁ ዳታ ለማብራት መጠቀም ትችላላችሁ ማለት ነው። እቺን ብቻ በመንካት ፓወር ኦፍ ሜኑ የሚለው ደግሞ ፓወር ኦፍ ስታደርጉ የሚመጡ አሉ። እነሱ ለማለፈልጎ ነው፣ እነዚህ መጡልኝ ማለት ነው። ከዛ ያው ሴቲንግ ደግሞ የራሱ ማስተካከል ብራይትነስ እንደዚህ መጨመር ይችላላችሁ። ከርሰር የምትለውን አሁን የመጠንባት ከርሰር የምትለውን እናበራታለን። ይችትታቸዋል ይቸውናል። አሁን ቪዲዮ የሚሰራል ሰው ሙቃ ለምሳሌ እንደዚህ እያደረገ በስልኩ የሚሰራ ቪዲዮ ያው የቲክቶክ እንኳን እና ስስሩ ለመከታተል ከፈለጋችሁ በዚህች ከርሰር በዚህ መጠቀም እንችላለን። ተሽክር እንደዚህ አይነት ነች ይችን እየተያዛችው እነዚያ ምሳሌ ይህን ክሊክ ያደርገው ባክ የሚለውን ምሳሌ፣ እዚህ ልምጣ ና ይችን ባክ መትለው ልንካት ይህ መልስ ጠቅስ አድርገው ዝች ላይ ይመልሰኛል። አሁን ምስ ከአሁን ይመልሰኛል። አሁን ምስ ከአሁን ይመልሰኛል። አሁን ደግሞ የምፈልገው ቦታ ደግሞ ልመልስ ስፈልግ የፈለግኩት ልክፈት እና ላሳያችው ይችን ነካ ለምሳሌ ኮዲንግ ለመክፈል ልኪና የፈለጉትን አፕሊኬሽን ከዛ በኋላ ደግሞ ወደ ላይ ወደ ታች ለማድረግ የፈለጉ ደግሞ ይችን እየነካችሁ ወደ ጎን ለማሳለፍ ደግሞ ከፈለጋችሁ ይሄን እየነካችሁ መጠቀም ትችላላችሁ ማለት ነው። በጣም የምትጠቀም አፕሊኬሽን ናት። በሚገባ ተጠቀሙባት። በሚቀጥለው ደግሞ እንዴት አድርገን ስልካችንን መጠቀም እንደምንችል እናያለን ማለት ነው። የስልካችን ሴቲንግ በሙሉ ያንዳንዱ እናያለን ማለት ነው። ብዙ የሚጠቅም አለ፣ እኛም የማናውቀው እሱን እንከታተላለን ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ደግሞ እንዲሰራላችሁ የምትፈልጉ ነገር ካለ ኮሜንት ላይ አሳውቁ፣ እንሰራላችኋለን ማለት ነው። ሰላም ሆኑልኝ።